እኒ ድኒድ አለን ልሽ እንበላት። ሌትስ ጎ፣ ሁላችሁም ታፕታፕ አድርጎ ሼር አድርጎ ሁላችሁ አንዲም ሼር አድርጎ ጋይስ፣ ሌትስ ጎ፣ ሌትስ ጎ ያ 930 እኒ፣ ሌትስ ጎ ጋይስ፣ 14000 ደርሰናል። ሌትስ ጎ፣ ታፕታፕ ደሞ 9970 ደርሰናል ጋይስ፣ ሌትስ ጎ፣ እኒ ሁላችን ጊፍት ተለቀ ተለቀ ያለ ነገር ተውትና ይሄ ልብ መላክ ተውትና፣ የቲክታክ ምልክት ያለው ጊፍት ብቻ አላኩት። የቲክታክ ምልክት ጊፍት አለው አሁን እንደ ኩዊን ላከቹ። ሌትስ ጎ ጋይስ ኩንግን እንደላከችው ሁላችሁም እንደዛ ላይክ መላክ የምትፈልጉ አበባው ተውትና የቲክታክ ምልክት የሚመስል ያለው ሁሉ እሱን ላኩ ጋይስ። ሌትስ ጎ ሌትስ ጎ ጋይስ ሁላችንም ያ እንደዚህ ሌትስ ጎ ጋይስ አካውንቱ ቫይራል እንዲወጣ ያደርገዋል። ሌትስ ጎ ጋይስ ሁላችንም ታፕታፕ እያደርግን ሼር እያደርግን ሌትስ ጎ ጋይስ። አይዞ ሲዲ ታሸኞሻለሽ፣ በእርግጠት ተማመንብሻል። ከምር ሌትስ ጎ ጋይስ ሌትስ ጎ ጋይስ ሁላችሁም ታፕታፕ ሼር እያደርጋችሁ ሌትስ ጎ ኮሜንት አንድ ጊዜ መጽሐፍ ተውትን፣ ታፕ ታፕ ሼር ብቻ አልኩት። ኮሜንት ተውት አንድ ጊዜ ጋይስ፣ ሌትስ ጎ። በጊፍት መስጠት የምትፈልጉት ደግሞ የቲክታክን ብቻ አላኩት። የቲክታክን ምልክት እንደ ሲሳይነሽ እና ሜሮን የሚልኩት ያለ ኮሜንት አንድ ሜንት መጻፍቶ ተውት አንዴ፣ ሌስጎ ታፕታፕ ሼር እናድርግ። አንድ ሰዓት ብቻ ሁን ይቀረን የግድ አምስት ሚሊዮን መድረስ አለብን። ሌላውን ቢቀርት ታፕታፕ ሼር ደግሞ መቶ ሺህ መድረስ አለብን። ሁላችንም ሌስጎ ጋይስ፣ አንድ ሰዓት ብዙ ጊዜ አለን። ሁላችንም ሌስጎ ጋይስ፣ ሁላችንም አበባውን መላክ ተውት ፕሊዝ። የቲክታክን ብቻ ጊፍት መላክ ማችሁ ደግሞ ሼር እያደረጋችሁ ታፕታፕ እያደረጋችሁ ሌስጎ ጋይስ። ያ ፍሬ ሲሳይነሽ፣ ሌስጎ ጋይስ፣ ሌስጎ እንሂድ። አራት ሺህ አራት መቶ ሰዎች አላችሁ። ለአምስት ሰው ብትልኩ ለራሱ ሀያ አምስት ሺህ እንደርሳለን። ሌስጎ ጋይስ ሁላችሁም ሼር አድርጎ አትብቀቁ ንሸራ ታይ ትብቀቀታ ህዝቢ ሸር ግበረንታ። ሌስጎ ጋሽ ታፕታፕ አድርግ አይከፈልበት፣ ታፕታፕም አይከፈልበት። ሌስጎ ሌስጎ ጋሽ ሁላችሁም የቲክቶክ ምልክቷን ብቻ ስጧት። እሺ እንደዛ እንትኗን ሌላ ጊፍት ምናም በኋላ ዜድ፣ ስንቴ ነው የምትጫወቱት? አንድ ጨዋታ ብቻ ናት። ግን ዜድ አነስ ብህልቲኦ የሽል ገብራ ዜድ ብዝስ እምቢልንብ ችግር የለውም። ጌሙ አንድ ጨዋታ ብቻ ነው። አንድ ጨዋታ ብቻ ነው ጌሙ። ጉላብ የለውም ምንም ነገር የለውም። በቃ አንድ ጨዋታ ነው፣ ቤስት ኦፍ 3 አይደለም። ዋን ዋን በቃ አባባ መላክቶ ውትና አንድ የቲክታክ ምልክት እንደዚህ ብቻ የቲክታክ ምልክት እኔ የምልከው ያለውትን እያያችሁ የቲክታክ ምልክቱን ብቻ ሌትስ ጎ ጋይስ፣ ሁላችሁም የቲክታክ ምልክቱን ብቻ ሌትስ ጎ። ወደ አምስት ሰው አስር ሰው ሼር እያደረግን ዳብል ታፕ ታፕ እያደረግን ሌትስ ጎ ጋይስ፣ ሁላችሁም 20 ሺ ደርሰናል። ሌትስ ጎ እኔት ጋይስ ሁላችሁም ሁላችሁም በአንዴ ኮሜንት መሰለኝ በላይ ላይ ምንድነው የከበደኝ? ላለለካ ስላለነ ሲያስጣሉ አላፍር ሌላው የሚቀር ሚት ማድረግ የምከበደሽ። ሌስጎ ጋይስ ሁላችሁ፣ ሌስጎ ታፕታፕ እያደርጋችሁ ሼር እያደርጋችሁ፣ ሌስጎ ሁላችሁም ታፕታፕ ሼር እያደርጋችሁ፣ ሌስጎ ሁላችንም እየተባበርን ታፕታፕ እያደረግን መልካም ዕድል ምትት። እናመሰግናለን ጋይስ ሁላችሁም፣ አንዴ ኮሜንት መጻፍ ተዉትና ታፕታፕ ሼር ብቻ አርጉ። አራት ሺ አምስትም ሼር አድርጎ የምታውቁትን ሰው ታፕታፕ እያደረግን ሁለት ሚሊዮን እንምላ ሁላችንም ነቢ ዲሊ ፋሽን

አንድ ብቻ ነው እኔ አላውቀውማ አንድ ብቻ ነው እንትን የሚለው ያለ አንድ ብቻ ነው ማይ እንደ ስንት ነው የሚቀመጠው እኔ አላውቅም እንግዲህ አስራ አምስት አድርጊ አላውቀውማ እንዴት አድርጊ ኦኬ

ረታብታ በጣም ሰንፈናል። እንደ ሚሊዮኖች አስገቡት እንጂ ቢያንስ አራት ሚሊዮን አለች። ዛሬ ነው አልኳት። ቤታ ያው ትመጣለች፣ ችግር የለ። ሰው እንዲመጣ ዜድዬ፣ የእኔ ቆንጆ፣ እንዴት እንዳማረብሽ